ሰላም፣ ሰላም እንደምናችሁ። እንኳን ወደ ኪኒ በሰላም መጣችሁ። ዛሬ የኦፕን ሄቨንስ የመጀመሪያው ቀን ዲቮርሽናል ከኔ ጋር አብረን እንጀምራለን። የቀን አንድ ተአምራት ይላል። የንባብ ክፍሉ ያለው ኦሪት ዘፍጥረት ምዕራፍ አንድ ከቁጥር አንድ እስከ አምስት ነው እና በቃል የምጠናው ጥቅስ ደግሞ ዘፍጥረት ምዕራፍ አንድ ቁጥር ሶስት ላይ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ የሚለው ነው ማለት ነው። ስለዚህ ወደ ዲቮሽናሉ እንገባለን፣ አብረን አነባለን። በኦሪት ዘፍጥረት ውስጥ እግዚአብሔር ሰማይና ምድርን በስድስት ቀናት ውስጥ እንደፈጠረ እናነባለን። መጽሐፉ በእርግጥ የሚያስተምረን የዚህ የስነ ፍጥረት ተአምር በስድስት ቀናት እንደተካሄደ ነው። ይህንን ለምትሰሙ ሰዎችም የምጸልየው ይህንን ጥናት በምታካሂዱበት የመጀመሪያ ስድስት ቀናት ውስጥ እግዚአብሔር በህይወታችሁ ውስጥ ታላቅ ተአምራትን በኢየሱስ ስም እንዲያደርግላችሁ ነው። በሥነ ፍጥረት ውስጥ የመጀመሪያው ጋሬጣ የነበረው ጨለማ ነው። ስለዚህም እግዚአብሔር መጀመሪያ ያስተካከለው ነገር ጨለማን ነበር። ማንኛውም ሰው በጨለማ የሚኖር ከሆነ የሚሄድበትን ስለማያውቅ ለሞት ይዳረጋል። ጨለማ በጣም አደገኛ ነው። ለዚያም ነው ብርሃን እጅጉን አስፈላጊ የሆነው። በህይወታች ውስጥ ብርሃን እንዲሆን በኢየሱስ ስም ጸልያለሁ። በዘፍጥረት ምዕራፍ አንድ ቁጥር ሶስት ብርሃን ይሁን አለ ብርሃንም ሆነ ይላል። የመጀመሪያው ልንማር የሚገባን ነገር ቢኖር እግዚአብሔር ቃሉን ሲልክ ነው ብርሃን የሆነው። ብዙዎቻችን የእግዚአብሔር ቃል በህይወታችን እንዳይሰራ ስናደርገው ምን እየከለከለን እንደሆነ አይገባንም። ውጭ ያሉትም ሰዎች እግዚአብሔር የላካቸውን ምስክሮችና ወንጌላውያን ባለመቀበል ከጨለማ መውጫ መንገዳቸውን ይዘጋሉ። የእግዚአብሔርን ቃል ለመቀበል አይፈልጉም። በዚህም ምክንያት ለብዙ ዘመናት በቤተክርስቲያን የቆዩ ሰዎች ቢሆኑም እንኳ ሕይወታቸው አልተለወጠም። በህመም የመጡ አሁንም የታመሙ፣ በድህነት የመጡ አሁንም የደህዩ፣ በእስራት የመጡ አሁንም የታሰሩ ብዙዎች አሉ። ምንኛ እድል ማባከን ነው! ለእናንተ የምጸልየው ይኸው እግዚአብሔር ቃል ወደ ህይወታችሁ ሰብሮ እንዲገባና ብርሃን እንዲያበራላችሁ ነው። ጨለማ ሲሆን እንቅስቃሴ የለም። እግዚአብሔርም ይህን ስለሚያውቅ ነው ሴጣን፣ ይዞት የወረደውን ጨለማ ቀድሞ ያስተካከለ። የዮሐንስ ራይ ምዕራፍ 12 ቁጥር 12፣ ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና ይላል። ጨለማ ባለበት ሁሉ አለማደግ አለ። ከጥቅሱም እንዳነበብነው ጥቂት ዘመን እንዳለው አውቆ በማለት ዲያብሎስ የእግዚአብሔር ብርሃን ወደ ሰዎች ከመድረሱ በፊት በፍጥነት እንደሚሰራ ያስተምረናል። እናንተም ይህንን በምትሰሙበት ጊዜ የክርስቶስ ብርሃን በውስጣችሁ ካልበራ ዛሬውኑ እንድትወስኑና እንድትቀበሉት አሳስባችኋለሁ። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 እንደሚለው የመዳን ቀን ዛሬ ነው። የዚህ የመጀመሪያው ቀን ተአምር ወደ እናንተ እንዲመጣ በኢየሱስ ስም ጸልያለሁ። ስለዚህ እናንተም ከዚህ በኋላ ስትጸልዩ በዚህ ርዕስ እንድትጸልዩ አሳስባቸዋለሁ። እግዚአብሔር ሆይ የአንተን ብርሃን ወደ ህይወቴ እንድትልክና ጨለማዊ እንዲወገድ በኢየሱስ ስም እጸልያለሁ በማለት በዚህ ጉዳይ ላይ እንድትጸልዩ አሳስባቸዋለሁ በማለት ይጨርሳል። እንግዲህ የዛሬው የአንደኛው ቀን ዲቮሽናል ይህኛው ነበረ። በቀን ውላች ውስጥ እንድታስቡበትና ከዚህ እንድትማሩ አደራላለሁ። መልካም ቀን፣ መልካም ጊዜ ነላችሁ።